አንዷ እህታችን ኮመንት ላይ የጻፈችልኝን ነገር ላጋራችሁና እናንተም እሷን ደግሞ ስፖርት እንድታደርጉ ወይም ደግሞ በሐሳብ በኮመንት ደግሞ እንድታግዟት እፈልጋለሁኝ። ያ ምንድን ነው ስደት ይጃለሁኝ ዱባይ ይመስለኛልና ከመጣው ሁለት ወር ሆኖኛል። ያ ያለችበት ቦታ ላይ ደግሞ አልተመቻተም ይመስለኛልና ወደ አገሬ ልመለስ ወይም ምን ትይኛለሽ የሚል ሐሳብ ነው። ይሄ ለኔ ብቻ ሳይሆን እናንተም እንግዲህ እንድታግዙኝ ፈልጋለሁ ዛሬ ማለት ነውና። እኔ ያው እሷ ቦታ ላይ ብሆን ማድረግ ያለብኝን ነገር በዚህ ቪዲዮ እነግራታለሁኝ። እናንተ ግን ኮመንት ላይ እባካችሁ እንድትጽፉላት ፈልጋለሁ። ታነባለች። በጣም ጨንቆኛል ብላለች። የባለፈ ሐሙስ እንደው ለሷ ነበረ ቪዲዮ ለመስራት የፈለግኩት የነበረው አጋጣሚ አልተመቸኝም ማለት ነው። ስለዚህ ያንን እንትን ደግሞ እንዴት እዛው መቀጠል ነው ያለባት ወይም ሌላ ቦታ ነው መቀየር ያለባት ወይስ ደግሞ እንዴት ታድርግ ማለት ወደ ሀገር ትመለስ የሚለው እንደራሳችሁ፣ እኔ እሷ ቦታ ላይ ብሆን የሚለውን ግንዛቤ ውስጥ አስገብታችሁ እንግዲህ ዛሬ እኔም መልስ ሰጣታለሁ፣ እናንተም ደግሞ ከኔ የተሻለ ብዙ የተሻላችሁ ቶቺ ወንድሞች ያላችሁና መልስ ምክር እንድትሰጧ ተፈልጋለሁኝ። አደራላችኋለሁ ማለት ነውና ቀጥታ ወደ ቪዲዮ እንሄዳለን። ሰላም ጤና ይስጠልኝ። ወደ አለም ዘሪ ዩቲዩብ ተከታታዮች እህት ወንድሞቼ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻ ያለሁኝ ይህንንም ደግሞ ቪዲዮ እንድሰራበት የተገደድኩት እባክሽ እባክሽ እንዳታልፍኝ እባክሽ ብላኝ ያለችና እንድህታችን ከዚህ ከሄደች አሁን ከኢትዮጵያ ሁለት ወር ሆኗታል። ያለችው ዱባይ ነው። ስለዚህ ያለችበት ቦታ አልተመቻተም ይመስለኛልና ወደ ሀገር ልመለስ ወይስ እንዴት ላድርግ እባካችሁ ምከረኝ በሚል የሚለው ምከረኝ በሚለው ሰዱትና እናንተም እንግዲህ እኔ እሷ ቦታ ላይ ብሆን ምንድነው ማድረግ የምችለው? የሚለውን ደግሞ በግንዛቤ አስተገብታችሁ እንግዲህ እህታችን ያለሽበት ሁኔታ ምን እንደገጠመሽ አላወቅኩም፣ አልነገርሽንም በሰፊ ማለት ነው። እና በሰፊ ደግሞ ግልጽ ብታደረግልን ኖሮ ደግሞ የበለጠ ያለውን ነገር እናግዝሽ ወይም ደግሞ በሀሳብ ቢያንሱ እንኳን በሀሳብ እንኳን እናግዝሽ ነበር። ያው ልስራ ወይስ ምን ይሻለኛል ወይስ ሀገሬ ልግባ ወይ በጣም ጨንቆኛል ብለሻልን እህታችን ከምንም በላይ ፈጣሪ አምላክ ይጠብቅሽ። በሁለተኛ ነገር ደግሞ ብትቺ ብትቺ፣ መቼም ያው የተሰደሹ ታውቂዋለሽ የቤተሰብሽን ችግር ለመቅረፍ የራስሽንም ደግሞ የተሻለ ነገር ለማግኘት የተሻለ ሕይወት እንዲኖርሽ ፈልገሽ ነው የተሰደሹ አይደለ። ስለዚህ ያንን ነገር ለማድረግ ደግሞ ግድ ምን ያስፈልጋል? ጽናት ያስፈልጋል፣ ትዕግስት ያስፈልጋል። አረብ ሀገር እኔም ዘጠኝ ዓመት ቆይቻለሁኝ። ግን ብቆይም ደግሞ ብዙ ፈተናዎች አልፌ ብዙ ነገሮች እንትን ብዬ ነው እንግዲህ ዛሬ እዚህ ቦታ ላይ ያለሁት ማለት ነው። እና ዝም ብሎ ከዛ ተነስተሽ እዛ ቦታ ዝም ብለሽ ዘለሽ የመጣሽበት ነገር አይሆንም አደለ። አንድ ነገር ወደ ኋላ ስትሄጂ፣ ብዙ ነገሮች ብዙ ፈተናዎች አሳለፈሽ ነው የምትመጪው። እና ስለዚህ አረብ ሀገርም ደግሞ አደለም፣ በሰው ሀገር ላይ በሀገርሽ እንኳን ትፈተኛለሽ። እና እንደምንም ብለሽ ያለሽበት ልጆች ድምጽ እንዳይገባ እየፈራው ነው ማለት ነው። እና እዚህ ደግሞ እየተጫወቱ ስለሆነ እና ሀሳቢ እግዚአብሔርን ሰረቁ የቱ ጋር እንዳለው ራሱ እና እህታችን እንግዲህ እንደምንም ብለሽ ብትቺ ብትቺ እንደምንም ብለሽ ያው እንግዲህ ብትሰሪ መልካም ነው። ካልሆነ ደግሞ ሌላ አማራጭ ደግሞ ምናልባት የሽበት ቢሮ ገና ሁለት ወርሽ ከሆነ የመቀየር እንትን ይኖርሻል ብዬ አስባለሁ። ሶስት ወር አይደለ ሲሆን የሚያስፈርሙት እኔ እንግዲህ ቤሩት የሄድኩ ጊዜ በሶስተኛ ወሬ ነው እንግዲህ ያስፈረመችኝ ማለት ነው ሴትየዋ። ያን የመጠናኛ ጊዜ ይመስለኛል። እና አረቦቹ ጋር ይህቺን አንድ ወር፣ ሁለት ወር፣ ሶስት ወር ላይ በደንብ አድርገን እኛ ከወደዱን ከተግባባን፣ ያው ወረቀት ወይም ደግሞ ይቃማ ያሰራሉ ማለት ነው። መዳም ቤ ኮንሽ ማለት ነው፣ ወይም ኮንትራት ኮንሽ ማለት ነው። እና ስለዚህ እንደምንም ብለሽ ካልሆነ ቤት መቀየር፣ ሌላኛ አማራጭ ደግሞ ያው ጥፊ ያለልሽም፣ ገና ለሀገሩም አዲስ ነሽ ስራ ላይኖር ይችላል ብዙ ነገሮች አሉ። ያው ስጠፊ በራስሽ ብዙ ነገር አላፍትና ወስተሽ ነው የምጠፊ። ሙሉ በሙሉ ግን ከምጠፊ ደግሞ ቢያንስ ያለሽበት ቦታ ያለውን ችግር ችለሽ ያለውን ነገር እንደምንም ብለሽ ተጣጥረሽ መቼም አንዴ ወጥተሻልና እንደምንም ብለሽ ችለሽ ብትሰሪ ጥሩ ነው። ዛሬ ምናልባት እኔ አሁን ዘጠኝ አመት ላይ ብዙ ነገር አሳልፌ ነው የመጣው። ዘጠኝ አመት ማለት ቀላል አይደለም። ምናልባት ዘጠኝ ቀን ሊመስል ይችላል እንደዚህ ሲወራ ማለት ነው ብዙ ነገሮች አሉ። አለመግባባት ይኖራል። ምግብ ማጣት ሊኖር ይችላል። ብዙ ነገሮች አሉ ማለት ነው። ግን ያን ብዙ ነገሮች ደግሞ ችላችሁ ትዕግስት አድርገሽ ከሰዎቹ ጋር መጣላት ሊኖር ይችላል ማለት ያው፣ ብትጣየም ዛሬ ብትጣይም ነገ ደግሞ ይቀጥላል። ምክንያቱም ይቀጥላል ስልሽ፣ እግርና እግር እንኳን ሁለት እግር አንድ ላይ የሚሄዱ እግሮች እንኳን ተጣልቶ ከዛ መጨረሻ ላይ አብረው ይሄዳሉ ማለት ነው። አንደኛ ወደኋላ ለምን ትናንትና ገጨኝ ብሎ ወደኋላ አይልምና አብሮ ይሄዳሉ። ስለዚህ ምናልባት ከሰዎቹ ጋር ለመግባባት ገጥሞሽም ከሆነ እንደገና ደግሞ ካላመመሽ ሌላ ችግር ከሌለ እንዲህ ያሉ አለመግባባቶች ካሉ ቻይ ነው ምልሽ ማለት ምክንያቱም የወጣሽው ለመስራት፣ ለመለወጥ ለራስሽ ሕይወት የተሻለ ነገር እንዲኖርሽ መቼም ከኢትዮጵያ ህይወት እዚያ ቢያንስ የሆነ ነገር ለፍቼ ደከሜ ይዤ እመጣለሁ፣ ቤተሰቦቼን እለውጣለሁ ብለሽ ነው እህት ወንድሞቼን አስተምራለሁ ብለሽ ነው የተሰደሽው ማለት ነው። ያ ስለሆነ እንደምንም ብለሽ ችለሽ ብትሰሪ መልካም ነው እላለሁ። እንደኔ ማለት ነው እንግዲህ። ውድ የዓለም ዘር ዩቲዩብ ተከታታዮችም ደግሞ ኮመንት ያደርጉልሻል። ኮመንቱን ደግሞ አንብቢ፣ ይጠቅምሻል። ምክንያቱም ከአንዱ ምክር ከኔ የተሻለ ምክር ሰው ሊኖረው ይችላል ማለት ነው እና አሁን ለምሳሌ እኔ የሚሰጥሽ ምክር ጥሩ ነገር ላይሆን ይችላል። ግን ለምሳሌ አሁን ሌላኛው ኮመንት ላይ የምጽፍልሽ ደሞ አንድ እህታችን ምክር ከኔ የበለጠ በጣም ላንቺ ጠቃሚ የሆነ ነገር ልትልሽ ትችላለች ማለት ነው እና ኮመንቶቹን ደሞ አንብቢ ውድ ቤተሰቦቼ ደሞ ለሷ የሚጠቅማት የሚሆናትን ነገር ደሞ ጻፉላት ማለት ነውና እንግዲህ ችግር ላይ ነኝ ሁለት ወሮ ነው ያል ከተሰደድኩኝ እና እባካችሁ ጨንቆኛልና መልስ ስጡኝ በቃ ምን ላድርግ ወደ ሀገሬ ልግባ እንዴት ላድርግ ነው ያለችው ማለት ነውና ስለዚህ እንዴት ማድረግ እንዳለባት እናንተ በሷ ቦታ ላይ ብትሆንም ምን ማድረግ እንዳለባችሁ ትነግሯታላችሁ ማለት ነው ኮመንት ላይ። እኔ ግን እንደምንም ብለሽ በርትተሽ ብትሰሪ ጥሩ ነው። ለምሳሌ አሞሽ ከሆነ ሕክምና የማታገኝበት አይነት ሁኔታ ከሆነ የሆነ ችግር፣ በጣም አስከፊ ነገር ከሆነ ወይም ደግሞ ያን ሁለት ዓመት እስከ መጨረሻ ድረስ ብዙ ችግር የሚያስከትልብሽ ነገር ከሆነ ከራስ በላይ ነፋስ ነውና ወደ ሀገርሽ ግቢ እልሻለሁኝ። ግን ይህ በጣም የሆነ ትልቅ የሆነ ፈተና ችግር ያልሆነ ነገር ከሆነ ጸንተሽ ስሪ ነው የምልሽ። ምክንያቱም አሁን በእርግጥ ሁለት ወር አደለም አንድ ዓመት ራሱ ሲሆነሽ የሆነ ትንሹ ነገር ይከፋሻል። ገና ሀገሩን ለሀገሩ አዲስ ትሆኛለሽ። ብዙ ነገሮች አሉ። ብዙ ሆድ የሚያስብሱሽ ነገሮች አሉ። ስለዚህ እህታችን እንደምንም ብለሽ ብትሰሪ የተሻለ ነውና፣ ምክንያቱም ይጠቅምሻል፣ አንቺም ይጠቅምሻል። ዛሬ ምናልባት ብዙ መስዋዕትነት ልከፍትች ያለሽ የከፈልሹ ደግሞ ዛሬ ምናልባት ሁሉም ነገር ተራራ፣ ሁሉም ነገር ጨለማ ሊሆንብሽ ይችላል ያለሽበት ቦታ ግን፣ ነገ ደግሞ የተሻለ ቀን አለ። ጨለማ የሆነውም ብርሃን ይሆናል፣ ተራራ የሆነውም ደግሞ ዝቅ ብሎ ጥሩ መረማመጃ ይሆንሻል ማለት ነውና ስለዚህ እንትን ብት ይሻልሻል ብዬ አስባለሁኝ። ብሰሪ ነው የሚሻለው፣ መመለሱ፣ መምጣቱ ሌላ ችግር አስጊ የሆነ ነገር ከሌለ ይሄን አክል እንተሚልሽ ነገር ከሌለ ብሰሪ የተሻለ ነው የኔ ምክር ማለት ነውና፣ የበለጠ ደግሞ እህቶቼ ወንድሞቼ ደሞ ኮመንት ላይ ይጽፉልሻል። ወይም ደሞ አንቺ የሚያልሽበት በዚህ በዚህ ችግሬ ነው ብለሽ እንቅጩ ንገሪን። ምናልባት በዚህ ኮመንት ላይ ብዙ ነገር ያግዙሻል ብዬ አስባለሁኝ። ወይም ሌላ ስራ ይፈልጉልሻል ብዬ አስባለሁ ማለት ነው። እናታችን ያለሽበት ሁኔታ ምን አይነት ሁኔታ እንደሆነ ስላልገለጽሽልን ብቻ ጨንቆኛል፣ ሁለት ወር ሆኖኛል፣ ልመለስ ወይስ ምን ትመክርኛለሽ በሚለው ነው እንግዲህ የመጣሽው። ያለሽበትን ነገር ደግሞ አነገርሽንም። ስለዚህ እንዴት አድርገን እንትን እንበልና በተቻለሽ መጠን ወይ ሀሳብሽን ዝርዝር አድርገሽ እዛው ላይ ጻፊ፣ ካልሆነ ደግሞ እኔን በዋትሳፕ አናግሪኝ ማለት ነው እና ዋትስአፕ፣ ኢሞ፣ ቴሌግራም ካለሽ አውሪኝ ማለት ነውእና ስልክ ቁጥሬ ደግሞ 0972082104 ነው ማለት ነውና ስለዚህ አውሪኝ ልሻለሁ አለው። እግዚአብሔር ካንቺ ጋር ይሁን፣ አይዞሽ፣ በርቺ፣ ጠንክሪ። ያው እንግዲህ መቼም ሁሉም ነገር ተደላድሎልን አልጋ በአልጋ ሆኖልን ስደት ላይ አንቆይም አለ ብዙ ፈተና አሳልፈን ነው የምንመጣው ማለት ነውና ብዙ ነገር አሳልፈን ነው የምንመጣው። ዝም ብሎ ሁሉም ነገር እኛ እንደተመቸን አይደለም። ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ። በህይወትሽ ላይ ግን አስጊ የሆነ ነገር እስከሌለ ድረስ ደግሞ ብትሰሪ መልካም ነው። ስለዚህ ውድ ቤተሰቦቼ ይህንን እኔ ስደት እንዳስተማረኝ እኔ እንጃ። ኢትዮጵያ ውስጥ ትምህርት ተምሬ ያለሁኝ እስከ ስምንት ድረስ ሳሌድ በፊት በሱ እንኳን እኔ እንጃ ከመቶ አምስት ፐርሰንት ስደት ብዙ ነገር ነው ያስተማረኝ ማለት ነው። ብዙ ነገር ብዙ ትዕግስት ብዙ ነገር ነው ያስተማረኝ ማለት ነው። እና ስለዚህ ስደት ላይ ስትሆኑ ፈተናው በበዛ ቁጥር ሁሉ የምትማሩበት ነገር ሁሉ እንደዛ የበዛ ነው የሚሆነው። እና መቼም የቀመሳችሁ ያያችሁ፣ ወይም ደግሞ የገባችሁ በተለይ ደግሞ ፈተና የደረሰባችሁ ምናምን በደንብ አርጋችሁ ጥንቅቅ አድርጋችሁ እኔን ትረዱኛላችሁ ብዬ አስባለሁኝ። ምናልባት በሰዓቱ ምናልባት በሰዓቱ በጣም ልታስጎረምሩሙ ወይም ደግሞ ልታጎረምሩሙ ሊሆን ይችላል። እና ከዛ በኋላ ግን እየቆየድን ቆይቶ ምንድን ነው ትምህርት ነው፣ ብዙ ነገር ተማሩበታላችሁ። አንዳንዴ ዳግም እንዳትሳሳቱ፣ ዳግም ወደ ሌላ መንገድ እንዳትገቡ፣ ብዙ ነገሮች ሰዎችን በጣም ከራሳችሁ በላይ ሆናችሁ ደግሞ አጥብቃችሁ እንዳታምኑ ብዙ ነገር ነው የምትማሩበት። በሃይማኖታችሁ ትማሩበት አላችሁ። በህይወታችሁ ከማጋ እንዴት መኖር እንዳለባችሁ፣ ማን ለእናንተ ወዳጅ እንደሆነ ብዙ ብዙ ነገር ነው የምትማሩበት ማለት ነው። እና እኔም የተማርኩት እንደዛ ነው እላችኋለሁና እኔ በእውነት አንድ ቀን ቁጭ ብዬ የሆነ ኢንተርቪው አንድ ሰው ቢያደርገኝ ማለት ነው ብዙ ጉዳለ እኔ ጋር ማለት ነውና ብቻ እግዚአብሔር ይመስገን። እግዚአብሔር አምላክ እንደ በደሌ እንደ አጢአቴ ሳይን ሳይን እንትን ሳይለኝ እንግዲህ ለሀገሬ ምድር ሙሉ ጤነኛ አድርጎ ለሀገሬ ምድር አብቅቶ ለዚህ ክብር አብቅቶኛልና እግዚአብሔር ይመስገን። እንግዲህ እህታችን ፈጣሪ አምላክ ካንቺ ጋ ይሁን። ወንድሞቼ፣ አደራ አደራ፣ በምድር በሰማይ ጥሩ ሀሳብ፣ ጥሩ ኮመንት እንደራሳችሁ አድርጋችሁ አስቀምጡላችሁ። በተረፈ እንግዲህ የልጆች ጫጫታ አለ፣ በጣም ይቅርታ። ሰላማችሁ ይብዛልኝ፣ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።